አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እናቶች፣ አባቶች፣ ወንድሞች እህቶች፣ እንዴ ቆያችሁ እንዴ ሰነበታችሁ? በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው። አላህ ይጠብቃችሁ፣ አላህ ይጠብቀን። ይህ አዕማል ኮሎብ የቀልብ ስራዎች ከሚለው ፕሮግራማችን ላይ ዛሬ ደግሞ ከቀልብ ስራዎች አንደኛውና ዋነኛው አተወኩል በአላህ መመካት የተውሂድ አስኳል ብለው ይጠሩታሉ ዑለማዎች። ተወኩል በአላህ መመካት

የሙእሚኖችን ባህሪ ሲናገር ኢነመ ልሙእሚኑን ሙእሚኖች እኮ ማለት እውነተኛ አማኞች ማለት አለዚነ ኢዛ ዙኪረ ላህ አላህ ሲወሳ አላህ ሲታወስ ወጅለት ቁሉብሁም ቀልባቸው የሚፈራ ነው፣ የሚደነግጥ ነው። ወኢዛ ቱልየት ዓለይህም አያትሁ በእነሱ ላይ የእሱ አናቅ ሲነበብ፣ ስለ እሱ አንድነት ስለ እሱ ታላቅነት የእሱ ቁርአን ሲነበብ ዛደትሁም ኢማና ኢማናቸው ይጨምራል። ወአላ ረቢህም የተወከሉን በጌታቸውም የሚመኩ ናቸው። አላህ ባህሪያቸው ሲገልጽ ቁርአን ሲነበብ ምን ይላል? ኢማናቸው ይጨምራል። ዛሬ ወንድሞች፣ አጫጭር ነገሮችን ቲክቶክ፣ ሶሻል ሚዲያ ብዙ እንጠቀም አለን አለን ያው ግልጽ ስለሆነ የምንነጋገሩ ስንጠቀም እንደው ሀቂቃ ቁርአን ሲነበብ ቁርአን ሲቀራ ሶብር አድርገን እናዳምጠዋለን እንከታተለዋለን። ዳዕዋ ሲመጣ ሶብር አድርገን እናየዋለን እንከታተለዋለን። ወይስ ዘፈኑ ላይ ይሄ ጫውተው ላይ ነው ሰው ያለ? የትኛው ላይ ነው? እንዲ የአላህ ባህሪያዎች የአላህ ቃል ሲነግር ልባቸው ይደነግጣል። አላህ ሲወሳ ልባቸው ይፈራል፣ ይርዳል። ቁርአኑ ሲነበብ ደግሞ ኢማናቸው ይጨምራል፣ ደስታ ይመጣላቸዋል። የቀልብ ጡማዕና መረጋጋታቸው ይጨምራል። ወዓላ ረቢህም የተወከሉ በጌታቸውም የሚመኩ ናቸው። በአላህ ስብሓንሁ ወተዓላ መመካት በእያንዳንዳችን ላይ ግዴታ ነው። ፊራውን በስልጣኑ ተመካ። አነ ረቡኩሙ ልአዕላ ታላቁ ጌታችሁ እኔ ነኝ። አላህ አዋረደው። ሙሳስ በማን ተጠጉ? በአላህ ተጠጉ። ፊራውን ሊያሰጥናቸው ሊይዛቸው ሲሉ የሙሳ ተከታዮች ያ ሙሳ ኢና ለሙድረኩን ሙሳ ወይ ተደረሰብን አለቀልን ሲሉ በአላህ የተመኩት ሙሳ ምን አሉ? ከላ በጭራሽ ኢነ መዒየ ረቢ ጌታዬ ከኔ ጋር ነው። ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። ነቢዩላህ ኢብራሂም ለ እሳት ውስጥ በተወረወሩበት ሰዓት ላይ ረሱል ዐለይሂ ወሰለም ዐብዱላህ ብኑ ዐባስ ሲናገሩ ምን ይላሉ? ሐስቡናላህ ወኒዕመል ወኪል አሉ። በአላህ ተመክተናል። ኢብራሂም ቃለ ኢብራሂም ዐለይሂ ሰላም ብሏታል ሂነ እሳት ውስጥ በተወረወሩ ጊዜ

አሳይቶናል። ወላሂ ኮሮና የሚባለውን አምጥቶ በዚህ አራት አምስት ዓመት አላየንም? ኮሮናን አምጥቶ አላህ አዛው እኮ ሲጨናነቁ፣ ስንትና ስንት ሚኒስትሮች የምድሩን አልቸልዶ የሰማዩን እንጠብቃለን ብለው ወደ አላህ እስከሚማጽን እኮ ደረሱ እኮ። የአላህ ሰራዊቶቹ ብዙ ናቸው። በማይታይ ቫይረስ ከፈለገ አላህ ያቀ ከፈለገ መሬትን ያንቀጠቅጥና ደግሞ ያሰምጣቸዋል። ፊርዓውንን እንዴት እንዳሰጠኑ አላያችሁ? እንዴት እንደጨረስ አላህ ላይ መመካት። ኢብራሂም ዓለይሂ ሰላም እኮ ሲወረወሩ እሳቱን ለወራት ነው ያቀጣጠሉባቸው። ለወራት ሰማይ ላይ ያሉት አዕዋፎች ጭምር ምን ያደረጋቸው ነበሩ? አዕዋፎችን ይጠልፍ ነበር እሳቱ ነበልባሉ። ወራት ነው የተቀጣጠለው። ሰዎች ይሳሉ ነበር። ይሄው ጌታዬን ካደርክልኝ ለጣውታቸው እኮ ነው። ኢብራሂም የሚቀጣጠልበት እንጨት አመጣለሁ ብላ ትሳል ነበር። ይህ ከዛስ ከርቀት ነው በወስ ፈንጠራ አስፈንጥረው ኢብራሂምን ለቀቋቸው። ጅብሪል መጥቶ ምን ልርዳ ሲላቸው አንተም ፍጡሮ ወይም ፍጡር ነው ካሉት ምፈልገው ከማን ከአላህ ሐስቢየላህ ወኒዕመል ወኪል። እንደውም ሲናገሩ ምን ይላሉ ኢብራሂም ዱዓ ሲያደርጉ አላሁመ አላ ወይ አንተ ዋሂዱ ፊ ሰማ በሰማይ ላይ ብቸኛ ተመላኪ አንተ ነህ። ወአነ ዋሂዱ ፊል አርድ

ሆድ ውስጥ ገብቶ እንዳይበላቸው አላህ አዘዘ። ትፋው ሲላቸው ተፋቸው። ቢላም የአላህ ሰራዊት ናት፣ እሳትም የአላህ ሰራዊት ናት። ሁሉም ምድር ላይ አለ፣ ባጠቃላይ የአላህ ሰራዊት ናቸው። ከፈለገ በምንጠጣው ውሃ ትን አድርጎ አላህ እኛን ማጥፋት ይችላል። ምንም ይሳነው ነገር የለም። ስለዚህ ኢብራሂምን ምን አለ? እሳትም ያ ናር አንቺ እሳት ወይ ኩኒ ሁኚ፣ በርደን ቀዝቀዝ በይ፣ ቅዝቃዜውም አዛ እንዳደርግ ወሰላምን ሰላሙኝ ኢብራሂም በኢብራሂም ላይ እስቲ ሰው አጥንቱ ተርፏል፣ ምን ብሏል ብሎ አሮጊቷም ስትመጣ ምንም ሰውነታቸው እሳት ሳይነካቸው ወጡ። በምን ምክንያት በተወኩል እህቴ በአላህ ተመኪ። ሰዎች በተለያየ ነገር ገና ወንድሜ፣ ገና እህቴ ከቤት ስትወጣ

በአላህ በመመካትህ፣ እህቴ በአላህ በመመካትሽ፣ በሰላም ውጣ ገና በተስፋ ውጣ። አላህ ኸይር ነገር ያመጣልኛል ብለህ በአላህ ተመክተሽ ውጪ። ስትመኪ በአላህ ገድ አይቀናኝም የሆነች ጦር እንትናየው አትመይ። በዛ አይነት እስልምና ዛ አይነት አስተምሮ አላስተማረንም። በገድ ማመን አይቀናኝም፣ ደስ ነገር እንደዚህ ነገር አይባልም። በአላህ ላይ መመካት ኸይር ነገር አላህ ይሰጠኛል ብለህ

ባዶ እጇን ወጣች፣ ጠዋት ስትመለስስ ሆዷ ሞልታ ተመለሰች። በአላህ ላይ ትክክለኛ መመካፍ ኑሮ ትወጣች። እህል በረንዳ ጤፍ ሲኑር ምኑን አታውቅም፣ ብቻ ሂዳ ወጣች፣ ለቅማ መጣች፣ አላህ ረዘቃት ለልጆቿም ደግሞ ታረፈች። እናንተም በአላህ ላይ ምን ማለት ነው ይሄ? አያችሁ፣ እጭ ወፍ እንቅስቃሴ አርጋለች፣ አላረገችም? አደረገች። ስለዚህ ማመልከቻን አስገባ በይ፣ ቢሮ ሂድ፣ ምን በል፣ ልፋ ድከም፣ ከዛስ ያ ረቢ የእኔ ድካም ይሄ ነው የኔ አቅም ይሄ ነው። አንተ ካላመጣው የሚመጣ ነገር የለም። አንተ አሳካልኝ ብለህ በአላህ ተመካ። ልታገባ ፈለክ፣ ወሻዊርሁም ፊል አምር፣ በነገሮች ላይ አማክር ላላ አስሐቦችን ነቢ ሰለላሁ ዐለይሂ ወሰለም። ፈኢዛ ዓዘምተ የወሰንክ ጊዜ ፈተወከል ዐለላህ፣ በአላህ ተመካ። ልታገባ ፈለክ፣ ወንድም አማክርቶች ባል እከሌት እንዴት ናት። አንቺ መጣልሽ ትዳር እከሌ እንዴት ነው? አማክሪ። የወሰንሽ ጊዜ በማን ተመኪ? በአላህ የወሰንክ ጊዜ በአላህ ተመካ። ጉደው ለአላህ ስጠው። አላህ ያስተካክለዋል እንጂ በእኔ እውቀቴ፣ በአቅሜ ብለን ራሳችንን ላይ አንስቀል። ፈላ ቱዘኩ አንፉሳኩም ሁወ አዕለሙ ቢመን ይታቃሉ። ነፍሶቻችሁን ላይ አታድርጉ፣ አታጥራሩ ማን አላህን ፈሪ እንደሆነ አላህ ያውቀዋል አለን። ወላሂ ከላይ ሊያምር ይችላል፣ ውስጥ ምንድን ነው፣ አላህ ያውቀኛል ወላሂ። ስለዚህ ግን ተወኩል በአላህ በመመካት ገንዘብህንም አትደገፍበት፣ ጠፊ ነው። ስልጣንንም አትደገፍበት ጠፊ ነው። ግሩፖችን አትደገፍባቸው ጠፊ ናቸው። ወላሂ የማይጠፋው ከአንተ ማይለዩ የአንተን ጥበቃ ትክክለኛ እውነተኛ ጥበቃ ሊሰጥ የሚችለው አላህ ብቻ ነው። ስለዚህ በአላህ እንመካ ተወኩል። ማንም ሊያድነን አይችልም። ሰዎች ቢያሴሩ ፓርላማ ላይ ቁጭ ብለው እንዲናድርጉ እንዲናድርግ ቢሉ ሰዎች ለነገር ቢያቅዱ አላህ እስካልወሰነብህ ሰነብ ማንም ሊያጠፍህ አይችልም። ለው ለው ሰዎች አሉ። ነቢ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስን ሲመክ ሲነግሩህ ሲመክሩት ምን ሲሉት፣ ሰዎች ቢሰባሰቡ አለአየንፈው አንየንፈውከ አንተ ሊጠቅሙ ሀብታም እናድርገው እናድነው ምን ቢሉ አላህ ብሎ እስካልጻፈ ሊጠቅሙ አይችልም። በተቃራኒ ሊያጠፉ ሊጎዱ ቢፈልጉ ይጎደዋል ብሎ እስካልጻፈብህ ድረስ ሊጎዱህ አይችልም። ሁሉም በአላህ ውሳኔ ነው የሚሆነው። ስለዚህ ተወኩላችንን እናስተካክል፣ ወደ አላህ እንመለስ፣ ተውባ እናብዛ። የቅይ ኑረን ርግጠኞች እንሆን። አላህ ፍጻሜ አትራጊ ነው። ሁሉን ነገር ለእኔ ይሰጠኛል ቻይ ነው እንበል። እንዴት ያቀተዋል? ኢሳን ያለ አባት የፈጠረ ጌታ፣ አደምን ያለ እናት ያለ አባት የፈጠረ የሰው ልጆችን እንኳን የሰው ልጅ አይደለም ትንኝ ይፈጠርበታል ተብሎ ከማይታሰብ ፍትወር የፈጠረ ጌታ አላህ፣ ሐዋን ከአደም ጎን አጥንት የፈጠረ ጌታ አላህ እንዲ፣ አንተ የአንቺን ጉዳይ እንዴት አላህ አሳካልኝም፣ ነገሩ እንዴት አስተካክልኝ ብለሽ ታስቢያለሽ፣ እንዴት ታስባለህ፣ ቻይ ነው። ኢነ አላህ ዓላ ኩል ሸይን ቀዲር፣ አላህ በሁሉም ነገር ላይ ቻይ የሆነ ጌታ ነው። ሲፈልግ ኩን ፈለኩን ሁን ይለዋል፣ ሆኖ ይገኛል። ወላ አላህ ለሱ ሁሉ የሲሩ ነው፣ ገር ነው፣ ቀላል ነው። ስለዚህ ገር የሆነው ቀላል በሆነው ሁሉም ነገር ቻይ የሆነው ጌታ ላይ እምነትህን አጠናከር። ተወኩልን መደገፍን አጠራከብ። ገና ቤት ስገባ ተወኩል አለ። ቢስሚላሂ ወለጅና፣ ቢስሚላሂ ኸረጅና፣ ወዐላ ረቢና ተወከልና። በአላህ ስም ገባን፣ በአላህ ስም ወጣን፣ በጌታችንን ተመካም ብል አሰላሙ አለይኩም ስትል ጂኒ ምን ይላል? አይ ማደሪያ ሳጣን እራትን ጠብቅ። ቢስሚላ ስትል እራትም የለም ማደሪያ የለም ውልቅ ክርታል። ቤቱ ረህመት ይሆናል። እንዲናደርገው በዚክረ በተወኩል እንሂድ እንንቀሳቀስ፣ ሁሉን ነገራችን በአላህ ያለን እምነት አጠራጥረን እንጓዝ የሚል ነው የዛሬው ከቀሉ ስራዎች። ተወኩልን ተመልክተናል። ትክክለኛ ሙተወኪሎች አላህ ያድርገን እያልኩኝ የዛሬን ፕሮግራም በዚህ ያጠናቅቃሉ። አላህ ስብሐነሁ ወተዓላ በያላችሁበት ቦታ አካባቢ ሰላማችሁን ያብዛው። አላህ ይጠብቃቸው። አላህ ይጠብቀን። እውነተኛ ተወኩሎች ሙተወኪሎች አላህ ያድርገን። በተመካንበት ጌታ ነው። ማሳፍር ጌታ ነው ሳሳፍራቸው የምንፈልገውን ኸይር ነገር በአጠቃላይ የሚሰጠን የምናገኝ አላህ ያድርግልን። ወሰለላሁ አላ ነቢና መሐመድ ወአላ አሊሂ ወሳሕቢሂ ወሰለም። ሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።